ጣም ጤና ይስጥልን እንደምን አላችሁ? ከኬር ቮክስ አፍሪካ የጥቅምት አስር 2018 ዜናዎች ይዘንላችሁ መጥተናል። ከዜናዎቹ ጋር ሩዛ ነዚፍ ነኝ። በቅድሚያ ማዕርስተ ዜና! ለተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ አስከሬን የዱኣና የሶላ ስነ ስርዓት ተደረገ። በቀጠናው መደበኛ ያልሆነ ፍልሰትን ለመከላከል የተጀመሩ የቅንጅት ስራዎች ተጠናክረው ይቀጥላሉ። የግብርናና ገጠር ልማት ፖሊሲ የግሉ ዘርፍ በግብርናው መስክ ያለውን ተሳታፊነትና ድርሻ የሚያጠናክር ነው። ለጣና ፎረም በሁሉም ረገድ የተሟላ ዝግጅት ተደርጓል። አፍሪካ ያላትን የመሬት ሀብት በአግባቡ ማስተዳደር ከቻለች የምግብ ዋስትናን ታረጋግጣለች። ኢትዮጵያ የዓለም ንግድ ድርጅት አባልነት በሚፋጠንበት አግባብ ላይ ውይይት ተደረገ። ውድ አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህ መረጃዎች በዝርዝር ትሰማላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን ትኩስ መረጃ የሚያገኙ መጀመሪያ ወዳደረግነው ዜናችን ስናልፍ ለተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ አስከሬን የዱኣና የሶላ ሥነ-ሥርዓት ተደረገ። የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ አስከሬን ለ40 ዓመታት ባስተማሩበት ኑር መስጂድ የዱኣና የሶላ ሥነ-ሥርዓት ተደርጎላቸዋል። በመርሃ ግብሩ ላይ ዑለማዎች፣ ደረሳዎች፣ ኡስታዞችና ወዳጅ ዘመዶቻቸው ተገኝተዋል። በተያያዘም ብፁዕ ወቅዱስ አቡነ ማቲያስ ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጊት አታለች ብለዋል። ብፁዕ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈተ ሕይወት የተሰማቸውን ሀዘን ገልጸዋል። እግዚአብሔር በየዘመናቱ አገርን ያለ መካሪ ህዝብን ያለ ዘካሪ አይተውም ያሉት ቅዱስነታቸው፣ ለዚህም ምስክሩ ታላቅ አረጋዊ የበሳለ አዕምሮ ባለቤት አገርን የሚወድ ህዝባቸውን የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑትን የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ነበሩ ብለዋል። ብፁዕ ወቅዱስ አቡነ ማትያስ በመልእክታቸው ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ቄ ጣታለች ሲሉም ገልጸዋል። ይህንን የድካም ዓለም መገላገል ለእርሳቸው ራፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሀዘናችን ጥልቅ ነው ያሉት ብፁዕ ወቅዱስ አብነ ማትያስ አያይዘውም ለቤተሰቦቻቸው፣ ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ህዝብ መጽናናትን ተመኝተዋል። ወደ ሌላ ዜናችን ስናልፍ በቀጠናው መደበኛ ያልሆነ ፍልሰትን ለመከላከል የተጀመሩ የቅንጅት ስራዎች ተጠናክረው እንደሚቀጥሉ ኢጋድ ገለጸ። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ በቀጠናው የሚታየውን መደበኛ ያልሆነ ፍልሰት ለመከላከል ከባለድርሻ አካላት ጋር የጀመራቸውን የተቀናጀ ምላሽ የመስጠት ስራ አጠናክረው እንደሚቀጥል አስታወቀ። የኢጋድ ሶስተኛው የሰራተኛ ስራና የሰራተኛ ፍልሰት የሚኒስትሮች ስብሰባ ዛሬ በኬንያ ናይሮቢ ተጀምሯል። በኢጋድ ቀጠና ብልጽግናን ለማድረግ ማረጋገጥ የሰራተኛ ፍልሰትና የሰዎች ዝውውር ህጋዊ ማዕቀፍን ማሻሻል የስብሰባው መሪ ቃል ነው። በስብሰባው ላይ የኢጋድ አባል ሀገራት የሰራተኛ የሀገር ውስጥና የውጭ ጉዳይ ሚኒስትሮች ባለሙያዎች፣ ዓለም አቀፉ የፍልሰት ድርጅት፣ ዓለም አቀፉ የስደተኞች ድርጅት፣ የአውሮፓ ህብረትና የልማት አጋሮች ተገኝተዋል። በኢጋድ ቀጠና የሰራተኛ ስራና የሰራተኛ ፍልሰት ያለውን ወቅታዊ ሁኔታ፣ በቀይ ባህር መስመር ያለውን መደበኛ ያልሆነ ፍልሰት መከላከል በሚቻልበት ሁኔታ ላይ ውይይት ይካሄዳል። በስብሰባው ላይ ከኢጋድ ቀጠና ውጪ የሚገኙ ዜጎች አባል ሀገራትን በነጠላ የመግቢያ ቪዛ መጎብኘት የሚያስችላቸውን የቪዛ ኢኒሽቲቭ ይፋ ይደረጋል። ኢኒሽቲቩ ቀጠናዊ ኢኮኖሚ ትስስርን፣ ድንበር ተሻጋሪ ንግድን ማሳለጥ እንዲሁም ቱሪዝምን የማሳደግ ፋይዳ እንዳለው ከኢጋድ የተገኘው መረጃ ያመለክታል። በአውሮፓ ህብረት የፋይናንስ ድጋፍ የሚተገበረው ነጻ የሰዎችና የቁም እንስሳ እንቅስቃሴ የህግ ማዕቀፍ ሁለተኛ ምዕራፍ ይዞ ይፋ ሆኗል። ማዕቀፉ ህጋዊ የፍልሰት መንገዶች ለማጠናከር እና ቀጠናዊ ትስስርን የማሳካት ግብ ያለው መሆኑን አመላክቷል ህገ ወጥ የሰዎች ዝውውርን ሰንሰለትን መበጣጠስ በፍሰት በሌላ ሀገር የሚገኙ ዜጎች ደህንነታቸው እንዲጠበቁ ምቹ ሁኔታን መፍጠር ላይ ምክክር ያደርጋሉ። በውይይቱ ማብቂያ ሀገራት የጋራ መግለጫ እንደሚያወጡ የሚጠበቅ ሲሆን ደህንነቱ የተጠበቀ መደበኛ ፍልሰት፣ ጠንካራ ሰራተኛ አስተዳደር ስርዓት መፍጠር እና ለሰዎች ዝውውር የተቀናጀ ቀጠናዊ ምላሽ መስጠት ላይ የጋራ ቁርጠኝነት እንደሚገልጹ ተጠቁሟል። ኢጋድ በቀጠናው የሚታየውን መደበኛ ያልሆነ ፍልሰት ለመከላከል ከባለ ድርሻ አካላት ጋር የጀመራቸውን የጋራ ስራዎች አጠናክሮ እንደሚቀጥል አመላክቷል። ዜጎች ህጋዊ አማራጮችን እንዲከተሉና የኢኮኖሚ ፈተናን ጨምሮ ለሌሎች ገፊ ምክንያቶች ዘላቂ መፍትሄ መስጠት በትኩረት የተሰራበት እንደሚገኝም ተገልጿል። ስብሰባው ጥቅምት አስር እና 11 በባለሙያዎች ጥቅምት 12 ቀን 2018 በሚኒስትሮች ደረጃ ይካሄዳል። ዘገባው የኢትዮጵያ ዜና አገልግሎት። ወደ ቀጣይ ዜናችን ስናልፍ የግብርናና ገጠር ልማት ፖሊሲ የግሉ ዘርፍ በግብርናው መስክ ያለውን ተሳታፊነት እና ድርሻ የሚያጠናክር ነው። በግብርናው ዘርፍ የምግብ ዋስትናን ለማረጋገጥ ለኢንዱስትሪ የሚፈለገውን ጥሬ ዕቃ በአይነት በመጠንና በጥራት ለማቅረብ ለውጪ ንግድ የሚቀርቡ የግብርና ምርቶችን ማሳደግ እንዲሁም ከውጪ የሚገቡ የግብርና ምርቶችን በሀገር ውስጥ ምርት ለመተካት የሚያስችሉ ስራዎች እየተሰሩ ይገኛሉ። ይህንንም በተሻለ መንገድ ለመተግበር እና አጠቃላይ የግብርናውን ሽግግር እውን ለማድረግ እንዲቻል የተሻሻለው የግብርናና ገጠር ልማት ፖሊሲ ሚኒስትሮች ምክር ቤት በ2016 ዓመተ ምህረት ጸድቆ ተግባራዊ እየተደረገ ይገኛል። ከዚህ ጎን ለጎን ፖሊሲውን ከባለድርሻ አካላት ማሳወቅና ማስገንዘብ ቀዳሚ ተግባር በመሆኑ ፖሊሲውን የማስተዋወቂያ ሀገር አቀፍ መድረኮች በየጊዜው የተሰጡ ይገኛል። ለፖሊሲው ትግበራ ከባለድርሻ አካላት ከሆኑት መካከል በዘርፉ የተሰማሩ የግል ባለሀብቶች ዋነኞቹ ሲሆኑ በተለያዩ የግብርና ኢንቨስትመንት የተሰማሩ ኢንቨስተሮችና ተወካዮቻቸው በተገኙበት ሀገር አቀፍ ማቀፍ የፖሊሲ ማስተዋወቅ መድረክ ተካሂዷል። ፖሊሲው የተፈጥሮ ሀብትን ለመጠበቅና በዘላቂነት ለመጠቀም በዘላቂነት ለመጠቀም የግብርናን ምርታማነትና ተወዳዳሪነትን ለማረጋገጥ ድርሻው የጎላ ነው። የተሻሻለው የግብርናና ገጠር ልማት ፖሊሲ በቀደመው ፖሊሲ የነበሩትን በማሻሻልና ያልነበሩትን አዳዲስ ጉዳዮች በማካተት የግብርናውን ዘርፍ ከሌሎች ኢኮኖሚያዊ ዘርፎች ጋር በበለጠ በማስተሳሰር ሁሉ አቀፍና አካታች እንዲሆን በመደረጉ የግብርናና ገጠር ልማት ተግዳሮችን መቅረፍ የሚያስችል መሆኑን በውይይቱ ተነስቷል። ግብርናውን ለማዘመን የግል ባለሀብቱ ተሳትፎ ትልቅ ድርሻ ያለው ሲሆን፣ ፖሊሲው የግል ዘርፉ በግብርናው መስክ ያለውን ተሳታፊነት እና ሚና ይበልጥ የሚያጠናክር ነው። የግል ባለሀብቱ እንደ አንድ ዋና ባለድርሻ ፖሊሲውን በተሟላ መንገድ በመረዳት ተግባራዊ ማድረግ እንደሚገባም ተነስቷል። ፖሊሲው የወደፊቱን ግብርና ታሳቢ ከማድረጉም ባሻገር ቅንጅታዊ አሰራርን፣ አሳታፊነትና አካታችነትን የያዘ በመሆኑ ግቡን እንዲመታ ግልጽ በሆኑ የማስፈጸሚያ ሕግ ማዕቀፎች በመደገፍ ክትትልና ድጋፍ ማድረግ አስፈላጊ መሆኑም ተነስቷል። መረጃው ከሚኒስትሩ ማኅበራዊ ትስስር ገጽ። ወደ ሌላ ዜናችን ስናልፍ ለጣና ፎረም በሁሉም ረገድ የተሟላ ዝግጅት ተደርጓል። ከቀናት በኋላ ለሚካሄደው ጣና ፎረም በሁሉም ረገድ የተሟላ ዝግጅት መደረጉን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አስታወቀ። አፍሪካ በተለዋዋጩ የዓለም ስርዓት በሚል መሪ ሀሳብ ለሚካሄደው 11ኛው ጣና ፎረም የተደረገውን ዝግጅት በተመለከተ የጸጥታ አካላት የውይይት መድረክ በባህር ዳር ከተማ ተካሂዷል። በውይይት መድረኩ ላይ የተገኙት የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የኮሚሽንና የህዝብ ግንኙነት መምሪያ ኃላፊ ረዳት ኮሚሽነር ክንዱ ወንዴ ከቀናት በኋላ ለሚካሄደው የጣና ፎረም በሁሉም ረገድ የተሟላ ዝግጅት መደረጉን ገልጸዋል። በፎረሙ የሚታደሙ እንግዶች ሁሉ ከጉባኤው ተሳትፎን ባለፈ በሚኖራቸው ቆይታ በመልካም መስተንግዶና ጥሩ አቀባበል የማይረሳ ጊዜ እንዲያሳልፉ ማድረግ ይገባል ብለዋል። ለዚህም የጸጥታ ኃይሉ ሰላምና ደህንነታቸውን በማስጠበቅ የከተማውንና የአካባቢውን ሕዝብ ደግሞ መልካም መስተንግዶ ማድረግ እንደሚጠበቅበትም አስታውቀዋል። በጣና ፎረም ላይ ከተለያዩ ሀገራት የሚመጡትን ጨምሮ በርካታ ታዳሚዎች የሚገኙ በመሆኑ ከጸጥታ ይሆን ከአቀባበልና መስተንግዶ አንጻር ግብረ ኃይል ተቋቁሞ መሰራቱንና ዝግጅትንም መጠናቀቁን ተናግረዋል። የጣና ፎረም ለኢትዮጵያ ገጽታ ግንባታ ትልቅ ትርጉም ያለው መሆኑን አንስተው ጉባኤው የሚካሄድበት ባህር ዳር ከተማ ዳግም የሰላም ተምሳሌትና የቱሪዝም መስህብነቷን የምታሳይበት መልካም አጋጣሚ መሆኑን አስረድተዋል። ፎረሙ በመሪዎችና በውጭ ጉዳይ ሚኒስትሮች ደረጃ ምክክር የሚደረግበት መርሃ ግብር ያካተተ አህጉራዊ እና ዓለም አቀፍ ተቋማት ልዩ መልእክተኞችም የሚወያዩበት መሆኑ መገለጹ ይታወቃል። በርካታ ተሳታፊዎች እንደሚሳተፉበት የተጠበቀው 11ኛው የጣና ፎረም አፍሪካ በተለዋዋጭ የዓለም ስርዓት በሚል መሪ ሀሳብ ከጥቅምት 14 እስከ 16 ቀን 2018 ዓ.ም በባህር ዳር እና በአዲስ አበባ የሚካሄድ መሆኑ ታውቋል። ዘገባው የኢትዮጵያ ዜና አገልግሎት። በሌላ ዜናችን አፍሪካ ያላትን የመሬት ሀብት በአግባቡ ማስተዳደር ከቻለች የምግብ ዋስትናዋን ታረጋግጣለች። አፍሪካ ያላትን የመሬት ሀብት በዘላቂነት በመጠቀምና በአግባቡ በማስተዳደር የዜጎችን የምግብ ዋስትና ማረጋገጥ እንደምትችል ተገለጸ። ዋካት ዘላቂ የምግብ ሀብት አጠቃቀምን በተመለከተ ወርክሾፕ በአዲስ አበባ እየተካሄደ ነው። የአፍሪካ ህብረት ልማት ኤጀንሲ ኔፓድ የአየር ንብረት ለውጥ ፕሮግራም መኮንን የሆኑት ኢንድ ካልማ በወርክሾፑ እንደተናገሩት አፍሪካ ያላት የመሬት ሀብት በዘላቂነት በመጠቀምና በአግባቡ በማስተዳደር የምግብ ዋስትናን ማረጋገጥ ትችላለች። ከሰሃራ በታች ያሉ የአፍሪካ ሀገራት ህዝብ ቁጥር እያደገ ነው። እያደገ የመጣውም የህዝብ ቁጥር የምግብ ዋስትና ለማረጋገጥ መሬትን በዘላቂነት መጠቀም በአግባቡ ማስተዳደር አስፈላጊ ነው ብለዋል። በተለይም የግብርና ምርታማነትን ለማሳደግ በቴክኖሎጂ የተደገፈ የመሬት አስተዳደር መዘርጋት አስፈላጊ ነው ሲሉ ተናግረዋል። በወርክሾፑ ላይ ተገኝተው ንግግር ያደረጉት የኢትዮጵያ ውሃና የመሬት ሀብት ማዕከል ዳይሬክተር ጌቴ ዘለቀ በበኩላቸው አፍሪካ ያላትን የመሬት ሀብት በዘላቂነት በመጠቀምና በአግባቡ በማስተዳደር የምግብ ዋስትናን ማረጋገጥ ይገባል ብለዋል። የአፍሪካ ሀገራት በመሬት አስተዳደርና አጠቃቀም ዙሪያ ያላቸውን ግንኙነት ማጠናከር አለባቸው ሲሉም ገልጸዋል። ዘገባው ጋዜጣ ፕላስ። መጨረሻ ወደ ያዝነው ዜናችን ስናልፍ የኢትዮጵያ የዓለም ንግድ ድርጅት አባልነት በሚፋጠንበት አግባብ ላይ